ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ እናቀርባለን። በኢትዮጵያ የሚታዩ የጸጥታ ችግሮች ሁሉ በውይይትና ድርድር እንዲፈቱ መንግስት ቁርጠኛ አቋም እንዳለው ጠቅላይ ሚኒስትር አብይ አህመድ ገለጹ። ከዚህ አኳያ መንግስት እስካሁን ያከናወናቸው ተግባራት ችግሮችን በድርድር እንዲፈቱ ጽኑ አቋም እንዳለው ያሳዩ ናቸው ብለዋል። ሙስናና ብልሹ ስራ ለመከላከል በተደረገው ጥረትም በአገሪቱ አበረታች ለውጥ መታየቱን ጠቅላይ ሚኒስትሩ ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። በአዲስ አበባ ከተማ የሴቶች ሚና ለሁለንተናዊ ብልጽግና በሚል መሪ ሐሳብ ከአስራ አንዱም ክፍለ ከተማ የተወጣጡ ሴቶች ጋር ውይይት ተካሂዷል። በውይይቱ የከተማዋ ከንቲባ አዳነች አበቤ የአዲስ አበባ ብልጽግና ፓርቲ ጽፈት ቤት ኃላፊ መጎት ባልቻ እንዲሁም የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ቆንጂት ደበላ ተገኝተዋል በውይይቱ የተሳተፉት ሴቶች በከተማዋ እየተከናወኑ የሚገኘው ሰብ ተኮር የልማት ፕሮጀክቶች የከተማዋን ውበት ከመጠቀም ባለፈ በአለም አቀፍ ደረጃ ተወዳዳሪ እንዲሆን ያስቻሉ ናቸው ብለዋል ነዋሪዎቹ አክሎ በከተማ እየተከናወኑ ለሚገኙት የልማት ስራዎች ከተማ አስተዳደሩ ባሳየው ቁርጠኝነት መደሰታቸውን ተናግረዋል። በአማራ ክልል የፍትህ ስርዓቱን በማዘመን በክልሉ የሕግ የበላይነትና ፍትህን ለማረጋገጥ በትኩረት እየሰራ ነው ሲሉ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ተናገሩ። በክልሉ የአንድ ዓመት ተኩል የትራንስፎርሜሽን እቅድ አፈጻጸም ግምገማ የፌዴራል ዳኞች የፍትህ አካላትና ከፍተኛ መራት በተገኙበት በባህር ዳር ከተማ ተካሂዷል። በግምገማ መድረኩ ተገኝተው ንግግር ያደረጉት ዋና አፈ ጉባኤ ፋንቱ ተስፋዬ በክልሉ የህግ የበላይነትና ፍትህ ለማረጋገጥ እየተሰራ ነው ብለዋል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አቶ አለም አንተው አገደው በበኩላቸው የፍትህና የዳኝነት አሰጣጡን ዘመናዊ ከማድረግ የፍርድ ቤቶች የአገልግሎት አሰጣፍ ቅልጥፈናና ጥራት፣ ተደራሽነት እንዲሁም የደንበኞችን ጊዜና ወጪ ለመቀነት በትኩረት እየተሰራ ተሰራ መሆኑን ገልጸዋል። በደቡብ ኢትዮጵያ ክልል በጋራ ተሰባስበው የሚኖሩ ሕዝቦችን ግንኙነት ለማሻከር የሚሞክሩ ኃይሎች ለመከላከል የሚደረገ ጥረት ተጠናክሮ እንደሚቀጥል የክልሉ ርዕሰ መስተዳደር አቶ ጥላውን ከበደ ገለጹ። ርዕሰ መስተዳደሩ ከኮሬ ሕዝብ ከተመረጡ የማህበረሰብ ክፍሎች ጋር በልማትና ጸጥታ ጉዳይ ላይ መክረዋል። በመድረኩ የተሳተፉ የተወካዮች መንግስት የአካባቢውን ሰላም ለማረጋገጥ በተሰራው ቅንጅታዊ ስራ አንጻራዊ ሰላም መስፈኑን ገልጸዋል። አዝጋሚ የነበሩ የልማት እንቅስቃሴዎችም መፍጠት መቻላቸውን ተናግሯል። ይሄ እንዲህ እንዳለ ከኦሮሚያ ክልል በቡት መሰንበት አካባቢ የሚንቀሳቀሱ ጸረ ሰላም ኃይሎች አልፎ አልፎ የሚፈጥሩት የጸጥታ ችግር በአካባቢው ልማት ላይ አሉታዊ ተጽዕኖ እያሳደረ በመሆኑ መንግስት ለችግሩ እልባት እንዲሰጥ ጠይቀዋል። የክልሉ ርዕሰ መስተዳደር ጥላውን ከበደ በአካባቢው ሰላም ለማስፈን የተደረገው ጥረት ውጤታማ መሆኑን ተናግሯል። ሰላም ለሁሉም ልማት መሰረታዊ ጉዳይ በመሆኑ ሕዝብን ያሳተፈ የጋራ ጥረት አሁንም ተጠናክሮ ይቀጥላል ብለዋል። በመጨረሻም ዓላማ ተኮር ተግባቦት ለሀገር ግንባታ በሚል መሪ ሀሳብ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚዲያ እና ኮሚኒኬሽን ባለሙያዎችና ተቋማት ኃላፊዎች የጋራ ምክክር ተካሄደ። በምክክር መድረኩ ላይ የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ሚዲያ የዳበረና ያደገ ማህበረሰባዊ ትስስር እንዲፈጠር ሚናው የላቀ ነው ብለዋል። በህዝቦች መካከል ያለው አብሮነት አንድነትና ማህበረታዊ መስተጋበር እንዲኮበሉት የሚያበረክቱት አስተዋጽኦ ተጠናክሮ ሊቀጥል ይገባል ብለዋል። የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ የሸዋስ አለሙ በበኩላቸው የደረስንበት የዲጂታል ዘመን በአግባቡ መምራት እና ማስተዳደር እንደሚያስፈልግ ገልጸዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በክልሉ ገዥ ትርክትን ለማስረጽና ልማታዊ እንቅስቃሴ ለማብረታታት የጀመራቸውን ስራዎች አድንቀዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ